ንለሆን ከአንተ የምንጠብቀው ብዙ ነገር ነው እና እና ቢኬርፉል። ወጣትነት ትንሽነት ብትናገር ያምርባቸዋል፣ በአንተም ያምራል፣ በዴዚም ያምራል። ግን እዚህ ቲክታክ ያለው ወፈፌ ፍቅር አይገባው ምን አይገባው፣ ዘረኛ ስለሆነ እነሱን ሪጀክት አድርገህ። አንተ ጥሩ ሀገር ነህ እሷም ጥሩ ሀገር ናት። የሚገርመኝ እዚህ ያላችሁ ሁለት ሺ አሌክስ ጥሩ ሀገር ነው ያለው፣ እስክሪቢቶ አለው ዩኒቨርሲቲ ገብቶ ይማራል፣ ደሴም እንደዛው። ህፃን ልጅ አገር ቤት ብዙ ልጆች አሉ፣ በልተው የማያድሩ ልጆች አሉ፣ እስክሪቢቶ የሌላቸው ልጆች ስለ እነሱ አታውሩም። ስለ እናት፣ እናት የምትሉት እናት፣ ተጥላ መንገድ ላይ ተጥላ ያለችው እናት አውርታችሁ አታውቁም። አሁን እነዚህ ልጆች ምንም በቃ እየተጫወቱ ነው፣ ላይፋችሁ ኢንጆይ እያረጉ ነው ግን ለእናንተ ግን አጀንዳ በቃ ተፈጠረላችሁ። ወፈፌዎች ስለሆናችሁ በየቤቱ ቤት ከፍታችሁ በቃ በእነዚህ የሆነ ወሬያችሁና፣ እባካችሁ እነዚህ ልጆች ይኖሩበት ገና እድሜያቸው ነው፣ ይጫወቱ፣ የሚያምርባቸዋል እቃቃ ቢሉም ፍቅር የሚጫወቱም የሚያምርባቸው በእነዚህ ነው የሚያምረው። እና ጣልቃ ባትገቡ እባካችሁ፣ ልጆቹን በተለይ ልጅቷን የምታረጓት ያላችሁን አላህን ፍሩ። በማታውቀው ተአምር፣ የሆነች ነጭ ናት ልቧንና እና

ገባ ፈለወር እየሰበሰበ ነው ማለት ንግድ ነው። ሌላ ሀሳብ የለውም፣ ሌላ ስራ የለውም። እዛ ቁጭ ብሎ ማዲያት በማዲያት የሆነው የራሱ እድሜ፣ የእኛም እድሜ፣ የልጆቻችን እድሜ ለመብላት ነው የመጣው ባይዘው እዚህ ያላቸው ኢትዮጵያ እንቁ ዱቄት ነው የለመደችው ደዚ ከሱ በራሱ ዱቄት የሚለው ቃል ከሱ ነው ያዘች ኢትዮጵያ ያሉ ልጆችን ብታዳምጧቸው የኔማኛ ዱቄት ይላል እያሉ ዱቄት ነው የሚሳደቡት። ጥሩ ትምህርት እንኳን ቢያስተምር ነው ግን እዛ ቁጭ ብላችሁ ተዘፍዝፋችሁ የዮኒስ የምታዳምጡ ቤተሰብ ግን እባካችሁ ህዝብን አድኑ፣ ወጣቶችን አድኗቸው። እኔ ግን ወንድሜ ስለሆነ መጀመሪያ ወንድሜን ነው የምወቅሰው። እና በጣም ነው የምንወድህ፣ የሚወድህ ብዙ ሰው ነው። ብቃት አለ፣ አገር ገና ትመራለህ። ከመልክም እጣቤ ይጠጣል። ደግሞ አንተን ደግሞ ዝም ብሎ አይደለም፣ ሰባት ዘር የምትቆጥር ጀግና ነህ። እና እንደዚህ ስለሆነ በተለይ አንድ ትላንትና ቤት የሆነ ሳዳምጥ መልስ መስጠት አልፈልግም ነበር። በተለይ አንዳንዳችሁ እምበር ተጋዳላይ ይላል ሰዋት ተጋዳሪ አይደለም፣ እንደ የተጋዳላይ ልጅ ነው፣ ትግራዋይ ነው። በቃ ወደ ፖለቲካ ጠምዝዛችሁ ጠምዝዛችሁ ጠምዘ ወደ ሌላ ወደማይፈልገው ልጁን ልጅቷ ወደማትፈልገው ነገር አትሂዱ እባካችሁ፣ እና ከጥላቻ ውጡ። በተለይ እዚህ ኦዲየንስ ስላላችሁ ነው ለሱ አፕሪት ለማድረግ የገባሁት። ግን ጌምህም ሰክሰስ ይሆናል። መጥፎ ቃላት እንዳትናገር ገና የአለም መሬት ትሆናለህ። ኦኬ ካንተ የምንጠብቀው ዝም ብሎ እዚህ እቃ እቃ አይደለም። ብቃት አላችሁ፣ እዴ እዚህ ብቃት አላት፣ አንተም ብቃት አለ። ለሁለታችሁም በጣም በጣም በጣም ነው የምንወዳችሁ። ግን ካንተ ግን ክፉ ቃል እንዳትናገር የትም ቦታም እንዳትገባ፣ አልቋል ነገሩ፣ ዝጋው። ኢንጆይ አርግ ላይፍህን፣ ተጫወት፣ ሳቅ። ሰዓትህ ነው፣ ጊዜህ ነው። እንደፈለግ ብታምቦራ ለአንተ ያምርብሃል፣ ብትጨፈር ያምርብሃል፣ ብትዘፈን ያምርብሃል፣ እንደፈለግ ብትሆን እድሜህ ነው ግን እዚህ ቲክታክ ያለው ወፈፌ በቃ ጉድ የማይገባው በፍቅር አለም ያላለፈ እኔ እናንተ አታፍርም እንዴ? በተለይ ትላልቆቹ በፍቅር ሮማ ናት በቃ የገባሽ ያየውኝ ሮሚ ሮሚ ሮሚ፣ ይህ በቃ በጣም ነው የምወድሽ። በዚህ አጋጣሚ እየሰማሽኝ ከሆነ ሮሚዬ፣ የገባሽ አራዳ በቃ የአዲስ አበባ ልጅ በቃ ትክክለኛው ካልሆነ ፍቅር ሲይዝ እንዴ፣ ስንት ስንት ስንት አቋርጣችሁ አልሄዳችሁም? ከቤተሰብ ጋር አልተጣላችሁም? እን ፍቅር ይዟችሁ አቅም እንዴ እና እነዚህ ፋየር ኤጅ ናቸው፣ እድሜያቸው ነው ቢያወር የሚሳደቡም። እና በጣም ነው ጭንቅላታቸውን የመዘንኩ። ድሮም ጤነኛ ሰው የለም እኳ፣ ዚህ ቲክታክ ማጆሪቲው፣ ሶሪ ለሁሉም ሳይሆን ስንት የተማረ ስንት ብልጥ እንዳለ ስንት የተማረ አለ። በዚህ አጋጣሚ እናንትን አላልኩም፣ ግን እዚህ ያላችሁ ወፈፊዎች እናትዋን ይዛችሁ ፎቶዋን፣ እንደዚህ ያረጋት እናት ማን እናት ናት ሰዋት፣ እች ልጅ ኮ ነጭ ናት። እዚህ ሀገር የእኔ ልጅ የሰባት አመት ልጅ ሂዳ ትከሰኛለች። የሆነ ሪላክስ ካላረኳት ለልጅቷን ኮንፈርት የማይሰማት ከሆነ ትምህርት ቤት ሂዳ ነው የምትከሰኝ። ለምን ገና ከሶስት አመት አራት አመታቸው ያስተምሯቸዋል እና እስከዚህ እስከ ጥግ ድረስ መብት አላቸው። የዚህ ሀገር ልጅ ገና ልጅቷ እንደውም እናትየ መፍራት ነው ያለባት። አልጀዚራ፣ ሲ ኤን ኤን እንዳትሄድባት ወደ ሌላ እንዳይሄድ ማፈን ነው ያለባት። ለልጅቷና መብቷ ነው ነጭ ናት። እንኳን ነጭ ክለሯም ነጭ ናት ልጅቷ ግን እዚህ የኛ ልጆች እንኳን ቀጥቶ ካልሰጠ እንደ ሀገር ላሳድግ ብትል አይሆንም። አይሆንም ቢሰጥህ ቢሆንልህ ሰይ ግን አይሆንም። እዚህ ሀገር አጣፍነህ እዚህ ሀገር አይደለም ውጭ ሀገር አይደለም አገር ቤት ራሱ መብታቸው ተከብሮላቸው ይኖሩ እያየን ነው፣ እና እየሰለጠነ ነው ዘመኑ እና ፍቅር ይግባችሁ እባካችሁ፣ እባካችሁ ኢትዮጵያውያን፣ እባካችሁ ወደ ዘር አትሂዱ። እኛ አንድ ነን፣ ፖለቲከኞችን ያመጡብን ጣጣ ነው እንጂ እኛ አንደር ኢትዮጵያ እኮ ነን፣ በቃ ኢትዮጵያውያን ነን፣ ፓስፖርታችን ኢትዮጵያ ነው። ግን በቃ ዞር ትሉና ወደ ፖለቲካ ዞር ትሉና ወደ ፖለቲካ፣ ተዉ በናታችሁ። ሰው ይኖር ደሀው እንዲኖር፣ ወደ አንድ እንድንመጣ በዚህ አጋጣሚ እድሉን ተጠቅሜ ለአወራ ብዬ ነው አም አክቲቪስት የሰላም አክቲቪስት ነኝ እኔ። ስራዬ እርዳታ ነው። ከዛ ውጭ አዌርነስ ነው ስራዬ። ከዛ ውጭ ግን እኔ መርዝ አልረጭም። አማራ ጋም ቢሄድ ኤርትራዊም ጋግ ቢሄድ፣ እስቲ በሽለላ በፉከራ ታይተዋል። አገር ወድሟል። ወደ አንድ መተን ፍቅር ሰብከን እስቲ እንየው ማለት ነው ያለብን ለምን ተምረናል በዚህ 30 ዓመት ያልተማረ ጀኔሬሽን ካለ በራሱ ስህተት በራሱ እንትን ነው እንጂ ነበረ አፖርቹኒቲው ነበር እና እባካችሁ ህዝብን እናድን አገርን እናድን ድሃውን እናድነው ነው እንጂ እዚህ ስዊድን ውስጥ ነኝ ያለሁት ልጅ ትማራለች ፍሪጄ ሙሉ ነው ጠግቤ ዋይፋይ ስላለኝ መቀደድ የለብኝም እዛ ያለው ድሃ ነው ማየት ያለብኝ ለምን እርዳታ ነው ስራዬ ልጄ በነፃ ስለምትማር ለምን እዛ ሀገር ትግራይ ውስጥ ያለው ልጅ ለምን በነፃ እንዲማር ለምን አልሰራም ብዬ ጠረጴዛ እና እስክሪቢቶ ነው እየሰራሁም ምልክለት እንጂ መርዝ አይረጭም። ወንድሞች ና እህቶቼ ና ከዚህ ከዘረኝነት፣ ከጥላቻ እንውጣ ና ብንፋቀር ፍቅር ስለሚያሸንፍ ነው እና አሌክስዬ ግን ብጣዕሚ ኤልፎት ወካ በቃ አይ ሚስ ዩ ሶማች በቃ ንበረልና ዝሓወይ ክበረልና ና ብጣዕሚ ስለንረእኮካ ስለለእትካንለ ተሓጉሰ እየ ዝሓወይ ሕማቅ ቃላት ከይ ትናገር ዝሓወይ ጅግና እና ሪላክስ ኢንጆይ ግበር ቴንክ ዩ ሶ ማች አሪፍ ነው። ማለት ግን አንዳንዶቻችሁ አልገባችሁም። በቃ ምንም እዚህ ሶሻል ሚዲያ ያለ ሰዎችን እኮ አሁን ምንም የገባው ሰው የለም። ሰላም ካለ ከየት አምጦ ሰርቶ ይበላሉ። ተወድመው በቤት ውስጥ ነቁጭ ምን የሚውሉት? ሀገሬን እየመጠበጡ እየበጠበጡ በዛም በዚህም ተፍ ተፍ ብለው ይሰበስባሉ፣ ኪሳቸውን ያደልባሉ። እና ስለ ሕዝብ ተጨንቀው ያው ስለ ሕዝብ ነበር ይበ እስኪ አንድ የህዝብን ሰብስቦ እርዳታ ጠይቆ ያውቃል? እኔ አይቸኋላ ጣሮን። እናንተ አይታችሁ ታውቃላችሁ? ይሄ ቡቱታ ምትቴ አንድ ቀን ወይ የህዝብን ስብሰባ እርዳታ ሲያደርግ ቤቱ ከፍቶ አይታችሁ ታውቃላችሁ? እኔ አይቼ አላውቅም። ማርያምን አይቼ ስለማላውቅ ነው፣ አይቼ አላውቅም። ምክንያቱም ህዝቡ ከችግሩ እንዲወጣ አይፈልጉም። ለዘላለም ችግር ላይ እንዲኖሩ ነው የሚፈልጉት። ችግር ካለ ግን ስለ ችግሩ መፍትሄ ይኖራል ብለው ህዝብ ደግሞ ምስኪን ይሄ ምስኪን ህዝብ ደግሞ እዛ ተጎልቶ ይውላል። ጊፍት ይሰጣል፣ ምን ይሰጣል፣ ሰብስክራይብ ያደርግላቸዋል። ከዛ ደግሞ ትርፉ ደግሞ እንደገና ደግሞ ስድብ አላቸው። ኢቨን ሳፖርት እያደረጉ በጊፍት በሰብስክራይብ ሄዶ ዩቱብን ላይክ እያደረግኩልህ ስድብ ደግሞ ይጨምርለታል። አንተ ሙስሊም እንደዚህ፣ አንተ ክርስቲያን እንደዚህ፣ አንተ ትግሬ እንደዚህ፣ አንተ አማራ እንደዚህ አንተ ኦሮሞ እንደዚህ እያልክ ደግሞ ህዝቡን በሙሉ በእንትን ታደርገዋለህ። እና መጀመሪያ በቃ ለራሱ ሁን፣ ከሴት እጅ ውጣ፣ ተማሪ። ኦኬ ከ50 በታችን እኔን ትላለህ አንተ ከ50 በላይ ነው። ቢያንስ ግን ከ27 አመት በላይ ትበልጠኛል።